ልጅነት ጥምቀትን ያገኘሁት ኦ አንተ፣ እኛ በአርባ ቀን የተጠመቅነው አይነት ነው የምትጠመቀው አንተ? እሱን አላውቅም የቀናት ጉዳይ ሳይሆን እየነገርኩ ያለሁት እኔ። አይ ስለቀናት አይደለም ነው። እኛ በአርባ ቀን እና በሰማንያ እኔ አሁን በአርባ ቀን በሰማንያ እንደሚጠመቀው ነው። አንተ አሁን የልጅነት ነው የምትጠመቀው። አሁንም ያውል የልጅነት እያልኩ ስነግረ ዳዲ የአርባ ቀን ሰማንያ ቀን ምናምን የሚለው ቀኑን ትተውና እኔ ተመስገን የተጠመኩትን ነው መነገረህ ላንተ በሚመች መልክ አልመልስልም ለሚባል ቶፒክ ወደ ሌላ ስለሚዞር እኔ ግን ተመስገን እንዴት ተጠመክህ ስትለኝ ቄደር አይደለም የተጠመኩት የልጅነት ጥምቀትን ነው የተጠመኩት ነው ለሚባል ጴንጤ ነበርኩ ከልጅነት ጀምሮ ኦርቶዶክስ ስሆን የኦርቶዶክስን ታሪክ አላቅም። አንተ ግን ኦርቶዶክስን ታውቃታለህ። በካህን ቤተሰብ ውስጥ ነው የተወለድከው። ኦርቶዶክስን አውቀህ፣ ተምረህ፣ ተረርተህ ነው እንደገና ወደ ፕሮቴስታንት የመጣኸው። ስለዚህ አሁን አንተ ኦርቶዶክስን ቀምሰሃታል። ስትመጣ የቄደር ቄደር ተምረህ ተምረህ ቤተክርስቲያንን በደንብ አውቀህ ገና ዛሬ ኦርቶዶክስ እሆናለሁ ብትል ከአንዳንድ የቄደር ጥምቀትን አትጠመቅም፣ ሶፍዬ ትማራለህ ተምረ ተረድተህ እንደገና ጥያቄዎች ካሉ ጥያቄዎችን አንስተህ ጥያቄዎች ከተመለሱ ለበኋላ ነው የቄደር ጥምቀትን የምትጠመቀው። እኔ ግን አላቅም ነበረ ስለ ኦርቶዶክስ። ኦርቶዶክስን ከሚሳደቡትም ከሚተቹትም ሰዎች ጋር አብሬውኝ እተች ነበረ ሶፊ፣ አዎ እያልኩ ምናምን እተች ነበረ። እና ኦርቶዶክስን ሳቃት ቀጥታ ኦርቶዶክስ ስለመሆኑ ነው እንትን ያልኩትና ጥያቄዎችን በአግባቡ አባቶች መለሱልኝ። ከዛ በኋላ እንድጠመቅ ምን ይከለክለኛል ስላቸው፣ በቃ አንተ የልጅነት ጥምቀትን ማግኘት ትችላለህ አሉኝ። ተጠምቄ ስጋ ደሙን ወስጄ ኦርቶዶክስ ሆንኩኝ ማለት ነው። የሚገርም ነው ግን ኦርቶዶክስ ከሆንኩ በኋላ የሆነ በጣም አማረብህ በጣም የሆነ ፈረንጅ መስላለህ። ፈረንጅ ጥሩ ነው ያለው እሱ። ምን መሰለ ፔንቴቦ ኖሮ አንድ አባባል አለ። እኔ እኔ ነፋኝ አምላክ እናንተንም የሚንፋችው የሚል ስብከት ላይ ካየ የሆነ ቀጫጫው ሰውዬ ሲሰብክት አስተዋውሳ መድረክ ላይ ድሮ ቀጭን ነበርኩኝ። አሁን ግን በቃ በጌታ ከሆንኩኝ በኋላ ይሄው ተነፋፋው ነፋኝ ምናምን የሚለው አለና፣ እንደሱ አለ። ያው የሰው ልጅ ውስጣዊው ጥያቄ ሲመለስለት፣ የውስጡ ጥያቄ ፊቱ ላይ ያበራል እና ዘላለማዊ መዳኔን በደንብ ስላረጋገጥኩኝ አሁን እረፍት ላይ ነኝ። ውስጤ እረፍት ነው፣ ውጪ እረፍት ነው። የሰው ልጅ ደግሞ ውስጡና ውጪው እረፍት ሲሆን ምቾቱ ይታያል ማለት ነው። ያ ነው ሶሊ፣ አይዞ አይዞ እና አሁን እኔ ጴንጤ ስለሆንኩ ነው የተጎሳቆልከው ነው የምትለኝ? በመወፈርም ሆነ በመጎሳቆልም ሆነ ባለመጎሳቆል ሃይማኖታዊ ማንነትን አያሳየም። ለምን ቢባል እኔ አሁን እየነገርኩ ያለው ታውቃለህ ኦርቶዶክስ ስለሆንኩ ውስጥ እረፍት ስላገኘ ተስማማኝ አላልክም እንዴ? አሁን የኔ ጊዜ ሲሆን ደግሞ ከንቱ ነው፣ የአንተ ጊዜ ሲሆን ደግሞ ጽድቅ ነው። አሁን እንጂ ይኸውልህ እኔ አሁን ይኸውልህ ይሄ ካንተ ጋር ምን ያደርገ መሰለ ሶፊዬ፣ ሰው በተማረበትና በተረዳበት በዚያው ልክ ነው ፀንቶ የሚኖረው። እኔ የተማርኩበት እና የተረዳሁበት ማንነት ነግሬ አይ ነው ነው በጣውና በተረዳሁበት ነው የሚመላለሰው። አዎ እኮ። ስለዚህ እኔ የተማርኩበትና የተረዳሁበት የገባኝን እውነት ተመስገን። ምን ሆኖ ተመቸህ ካልከኝ፣ የሆነ መንፈሳዊ ጥያቄ ነበረብኝ። ያ መንፈሳዊ ጥያቄ ደግሞ ፊቴ ላይም ይታወቃል። ሰው ጥያቄ ሲበዛበት፣ በጥያቄዎች ሲወጠር ሰውነቱ ሊጎሳቆል ይችላል። እኔ ግን አሁን ጥያቄን ሲመለስልኝ ሰላም ስላገኘሁኝ፣ ውስጤም ውጭም ሰላም ነው ነው አሁን ግን አእየተመገመልሁን አችለህ። ለምሳሌ ኢየሱስ ክርስቶስ ብቻውን ጌታ ነው ትላለህ። ኢየሱስ ክርስቶስ ብቻውን እሱማ ጌታ ነው፣ መጽሐፍ ቅዱስም ይላል ኢየሱስማ አይደል? ቆይ ኢየሱስ ክርስቶስ ብቻውን ጌታ ነው። በስእሁ የተናገርከው ቃል ላይ ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስን በድፍረት የጻፈው ጌትነቱን የምንመሰክርለት ጌትነቱን የምንናገርለት ኢየሱስ ክርስቶስ ጌታ ነው አሁን እስቲ ነው ነው እኮ ቆይ ሶፊ አይ ለምሳሌ አክል እኔ ያለኝን ከለር ፊት ላይ ለጥፋ አትለኝም አልለጥፈውም የአንተን ከለር ያንተ ከለር ያንተ ነው እኔ ደግሞ የራሴን ከለርን ነው ይዤ የምመጣው ገባህ አሁን ሶፊን ሆኜ ኢየሱስን አስተዋወር አልኩ አንተ እንደዚህ በል ኢየሱስ ክርስቶስ ብቻውን ጌታ ነው በል እስቲ ቆዩ አሁንም እኮ አልተረዳኝም እኮ እንድምየው ያው አሁን እኔ አንድ አንድ ጥያቄ በጠይቀ ተመስገን አይ ለምሳለ እንደማችል አውቃለሁ እንደማችል። ምክንያቱም ያለ መንፈስ ቅዱስ እርዳታ ሰው ኢየሱስ ክርስቶስ ብቻውን ጌታ ነው ብሎ ማለት አይችልም። ይፈልጋል። አሁን እኮ እንደዚህ ነው። እስኪ ኢየሱስ ክርስቶስ ብቻውን ጌታ ነው ተብሎ ቃል በቃል የለም፣ ግን አሁን አውዱ ላይ ነው። አሁን ቅድም ላይ ምን ብለናል መጽሐፍ? ሌላ ጌታ አለ ወይ? ሌላ ጌታ አለ ወይ? ሌላ ጌታ አለ ወይ? ሶፊ ትልቁ ችግርህ ምን መሰለህ? አንተ አታስጨርስም። አፌ ላይ አትቁ። ላውራ። ሌላ ጌታ አለ፣ ሌላ ጌታ አለ። ታዲያ ለምን ነው ሆነ ብለው እኔ ማልፈልገው ንግግር ምትናገረው? ለምን አንዲ አንተ ምትፈልገውን አላውራም እንጂ ፈጽሞ አላውራም። አንተ ምትፈልገውን፣ አንተ ምትፈልገውንማ ካወራውኝማ መልሼ መናፍቅ ነው መሆነው። ለምን ቢባል ኢየሱስ ከአምላክ ተናውርጀ አራፍ እኔ መናፍቅ እንዳትለኝ እንዳትለኝ። አደ ካዳም ታያሶት እሺ፣ እቺ ለበለ እኔ ፈጽሞ አንተ ምትለውን አልናገርም። እኔ ግን የራሴን እነግርሃለሁ፣ የተማርኩትን። አሁን ሰው በተማረውና በተረዳው ልክ አይደለም የሚኖረው። ስለዚህ እኔ የተማርኩትን እነግርሃለሁ። ገባ? የተማርኩትን የተረዳውትን ነው የምነግርህ። አሁን ለምሳሌ ያክል አንተ ኢየሱስ ክርስቶስ ብቻ ነው ስትል ኢየሱስ ክርስቶስ ብቻ ተብሎ አልተጻፈም። አሁን ኢየሱስ ክርስቶስ ጌታ ነው፣ መጽሐፍ ቅዱሳዊ ነው። የኢየሱስ ክርስቶስን ጌትነት እንመሰክራለን፣ አምላክነትን ደግሞ እንቀበላለን። ኢየሱስ ክርስቶስን ጌታ አይደለም ብሎ የሚናገር ሰው ካለ እሱ አጋንንት አለብን። ኢየሱስ ክርስቶስ ጌታ ነው ብቻ የምትለው አቃል ግን ስትመጣ ግን ምን ማለት ነው እሱን አብራራልኝ አውዱን ስላላወቁ እሺ ሌላ ጌታ አለ ከሱ ውጭ እኔ ከጌታዬ ውጭ ሌላ ጌታ የለኝም ሰማይን ምድርን የዘረጋው እሱ አምላኬ ጌታዬ ነው እኮ ታዲያ ብቻ ማለት ለምን ፈራታ እኔ፣ አልገባኝም ብቻ የምትለዋን አሳየኝ እኮ ነው። አሁን እኮ መለስኩልህ እኮ። ኢየሱስ ክርስቶስ ጌታ ነው ነው። ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይጸድቃል የሚለው ኢየሱስ ክርስቶስ ጌታ ነው፣ የጌቶችም ሁሉ ጌታ ነው። አሁን እዚህ ጋር እንስማማለን። እስኪ ተመስገን፣ አንተ ራስህ የጌቶች ሁሉ ጌታ ነው። አሜን አሜን። አሁን ተስማማ። የጌቶች ሁሉ ጌታ ነው አይደል? ስለዚህ አሜን አሜን። ተስማምተናል። ብቻው ጌታ ነው አይደል? የአንተን ንግግር አይደለም እኔ የምናገረው፣ ይኸውልህ፣ የአንተን ንግግር ብቻ አይደለም። እና አሁን የእኔ ንግግር ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ የጌቶች ሁሉ ጌታ ነው ነው። አንተ ግን መንፈስ ቅዱስን ጌታ ነው ትላለህ። እስኪ ንገረኝ ሶፊዬ፣ ቆይ አዳምጣ። እንዴ፣ አይደለ? እቺ መልስልኝ ደግሞ። ያው፣ መለስኩልህ። በቃ ኢየሱስ ክርስቶስ ጌታ ነው፣ የጌቶችም ጌታ ነው። አንተ ግን መንፈስ ቅዱስን ጌታ ነው ትላለህ። እስኪ ንገረኝ ታዲያ፣ መንፈስ ቅዱስ ብቻ አሁን ጌታ ነው በል እስኪ እኔ ነገርከኝ አሁን ኢየሱስ ክርስቶስ ጌታ ነው ስትለኝ እርሱ መንፈስ ቅዱስ ብቻውን ጌታ ነው መልካም ስንት ጌታ አለ አሁን በነገርከኝ አንድ ጌታ እኮ አይ አንድ ጌታ ያደረክበት አሁን ኢየሱስ ክርስቶስን ጌታ ነው አሜን ጌታ ነው አንድ ጌታ። መጽሐፍ ቅዱስ ብቻ ብለህ ነው የምታምነውና መንፈስ ቅዱስ ጌታ ነው ተብሎ የተጻፈበትን እስኪ አንድ ጥቅስ እስቲ። ስለስላሴ ምንም እንትኑ የለህም። እንደ አይ አንተ ከእኔ ትሻለሃል። ቢያንስ እኮ መጋቢ ነው። ሳትማር ነው ልጅነት የወሰድከው። አይ እሱማ ቁጭ አደረገኝ። ተራው ኦርቶዶክሳዊ ልንገር፣ ተራው ኦርቶዶክሳዊ ለምን ላውራት፣ እንደኔ አይነቱ ኦርቶዶክሳዊ ገና አዲስ ኦርቶዶክሳዊ ጀግና ለሚባለው ጴንጤ ስላሴን ያስረዳል። ደም ቢባል መጋቢ ነኝ ቢል ፕሮፌት ነኝ ቢል ወንጌላዊ ነኝ ስላሴን ስላሴ ነው ያስረዳዋል አለም ቢባል ፕሮቴስታንትና ስላሴ አይተዋወቁም አይቻት ነበር ነው እና ያው ፕሮቴስታንትና ስላሴ አይተዋወቁም አብራራ ቢባል አብራራ ማን ፕሮቴስታንት አንተ ስላሴ መንፈስ ቅዱስ ማን ነው ሪባጃ ሪባጃላ ከዛ በላይ አረ መንፈስ ቅዱስ እንደዚህ የሚያንቀጠቅጥ አይደለም። ምን ሆነ ነው መንፈስ ቅዱስ የሚያንቀጠቅጥ? በጣም ጥሩ ስርዓት ያለው የስርዓት አምላክ ነው መንፈስ ቅዱስ። አንድ ጴንጤ ግን ቡራ ምንድን ነው ብትለው በቃ በቃ አትንካብኝ፣ እሱ መንፈስ ቅዱስ ነው። ጴንጤነት በአንድ ሰው አይወከልም። እኔ ስህተት ከሆንኩ የኔ ስህተት ነው፣ የጴንጤዎች ስህተት አይደለም። አንድ ላይ አደርጋቸው የሚችል ማነው? ጤንጤዎችን አንድ ላይ ያደርግ የሚችል ፕሮቴስታንቲዝምን መስራቹ ማን ነው? ይሄ ነው አስተባባሪው። በቆኑ ነው የቀነነውላቸው ማን ነው? አንተኛ አይ፣ አንድ ሆነው አያውቅም። ወደፊትም አንድ አይሆኑም። መዳን የግል ነው፣ በግል ነው የምትድነው። ብራዘር በጀማት ድንም አይደለም እኔ ይያሉ አይደለም አይ፣ የግል ነው ብለህኝ። በጣም ጥሩ ይጋጭብኛል። እዚች ጋር ከይቅርታ ጋር ዳዲ ፕሮቴስታንቲዝም በአንድ ሰው አይወሰንም፣ በአንድ ሰው አይመለስም ማለት በጣም ጥሩ። እሺ ፕሮቴስታንቲዝምን ደግሞ የመሰረተው ቀኖናውን የቀነኑላቸው ማን ነው ስልህ ደግሞ መዳን የግል ነው ትለኛለህ። ስለዚህ ሁሉ ይድናል ማለት ነው። ፕሮቴስታንቲ ፕሮቴስታንቲዝምን ማን ጀመረው ካልከኝ መጽሐፍ ቅዱስ ስናነብን ነብ ያገኘነው ሰው አልጀመረውም። መጽሐፍ ቅዱስንስ ማን ሰጠህ? መጽሐፍ ቅዱስንስ ማን ነገረ መጽሐፍ ቅዱስ መሆኑ ማን ነገረ በአማርኛ ነው ከግዕዝ ነው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ትለይ ነው አይደል እኔ አላ እኔ አላልኩም ለእኔ አንተ አትመልስልኝ እኔ ነው መጽሐፍ ቅዱስ መሆኑን ማን ነገረህ ነው ጥያቄ ዳድ መጽሐፍ ቅዱስ እኔ አላልኩም መጽሐፍ ቅዱስን መጽሐፍ ቅዱስ መሆኑን ማን ነገረህ ነው እኔ አሁን እኔ ለምሳሌ መጽሐፍ ቅዱስ ብለህ ብትሰጠኝ መጽሐፍ ቅዱስ መሆኑን ሶፊ ሰጠኝ ይላል። መጽሐፍ ቅዱስ መሆኑን ስታነብህ የማንነገረህ መጽሐፍ ቅዱስ የእግዚአብሔር ቃል ነው። መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ማንነገረህ ሶፊ ራሱ የእግዚአብሔር ቃል ሮሜ ላይ የእግዚአብሔር ቃል እኮ የእግዚአብሔር ቃል መሆኑን ማንነገረህ እሺ፣ ሮሜ ምዕራፍ አስር ላይ ትሄድና እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው ይላል። ከዛ የእግዚአብሔር ቃል ነው እራሱ የእግዚአብሔር ቃል ነበር ሮሜ መሆኑን ሮሜ ላይ መሆኑን መጽሐፍ ቅዱስ መጽሐፍ ቅዱስ መሆኑን ማን ነገረ ነው ነው ሮሜ ሉቃስ፣ ቆሮንቶስ፣ ዮሐንስ ራይ ምናም ምናም አትበለኝ። መጽሐፍ ቅዱስን መጽሐፍ ቅዱስ መሆኑን ማን ነገረ? እነዚህን የተከበሩ አባቶችን እነዚህ የተከበሩ አባቶችን ምናምን ምናምን እንዳትላቸው። ታበይ ማን ተናገርኩኝ እኔ? እነዚህ ቅዱሳት ናቸው። አባቶቹን እንወዳለን እናከብራለን። አንሰግድላቸው፣ አንሰይመን ለነሱ ድፎዳቦ አናበላም እንጂ እንወዳቸዋለን። የታደለን ያው፣ እሱ አሁንም ቶፒኳን አልቀይራትም። ድፎ ዳቧዋንም እንመጣባት አለን፣ እንመጣባት አይደል ዳዲዬ። እኔ ተሜ ነኝ፣ እንደ አጋጣሚ ሆኖ እኔ ተሜ ነኝ። ገባ እኮ ያው። ለመልካም ድፎ ዳቧዋ ላይም እንመጣባት አለን። አዳም ጠንቂው እንደሚል ድፎ ዳቧዋ ላይም እንመጣባት አለን። እንደገና ደግሞ አባቶችም ሐዋርያቶች እምትለዋንም እንመጣባት አለን። እኔ ትልቁ ጥያቄ አባቶች፣ መጽሐፍ ቅዱስን መጽሐፍ ቅዱስ መሆኑን ማን ነገረህ ነው የኔ ጥያቄ። መጽሐፍ ቅዱስ እኮ መጽሐፍ ቅዱስ፣ መጽሐፍ ቅዱስ መሆኑን ማን ነገረህ? መጽሐፍ ቅዱስ ራሱ ነው አንዲ፣ እኮ መጽሐፍ ቅዱስ መጽሐፍ ቅዱስ መሆኑን ማን ነገረህ? ዳድ መጽሐፍ ቅዱስ ነገረኝ እኮ። መጽሐፍ ቅዱስ መጽሐፍ ቅዱስ መሆኑን ማን ነገረህ? እኔ አሁን መጽሐፍ ቅዱስ መጽሐፍ ቅዱስ መሆኑን ማን ነገረህ? በራሱ መጽሐፍ ቅዱስ ከዚህ ጋር እኮ ማን ነገረ፣ መልስልኝ። እሷን ነው እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ቤት ውስጥ መጽሐፍ ቅዱስ ነበራቸው፣ መጽሐፍ ቅዱስን ያነባሉ መጽሐፍ ስወለድ ኦርቶዶክስ ሆኜ ቤተሰቦች ኦርቶዶክስ ሆኑ። አንድ የሙስሊም ቤተሰብ ሲወለድ ሙስሊም ሆኖ እንደሚወለድ በኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ውስጥ ተወለደ። መጽሐፍ ቅዱስን ማንበብ ጀመርኩ። በዚህ መሰረት ነው እኮ እኔ እኔ አሁን ይኸውልህ፣ እኔ እኔ የኔ ጥያቄ ምን መሰረድ ዳድዬ፣ ከይ ይቅርታ ጋር ማነው የሚደውለው? ታው አደውሉ በላቸው ወይ ጥቅስ ሊነግሩ ነው የደወሉት ለኔ ስትጨነቅ እዚህ ጋር አይተው ጥቅስ ሊነቁ። እሺ እሺ፣ ሶፊዬ ችግር የለውም ችግር ይሁን እሺ። ሱል ምን አለ መሰለ ዳድዬ፣ እኔ አሁን ከኦርቶዶክስ ቤተሰብ ነው የተወለድኩት። መጽሐፍ ቅዱስ ሰማንያ አንደኛ ቤት ነበረ። ሰማንያ አንድን መጽሐፍ ቅዱስ አንብቤ ነው የተወለድኩት። እንደ አንድ ክርስቲያን ከቤተሰብ ሰብ ነው የወሰድኩት። ነው መጥተው አይደል፣ ለፓዘር የካህል ልጅ ስለሆንክ፣ ለፓዘር መጽሐፍ ቅዱስ ማን ገዝቶ መሰለኝ መሰለኝና ደስ አለኝ እዚህ ጋር ይሰራም እምነት ነው ህይወት ነው ስለዚህ አንተ ገዝቶ ሊሆን ይችላል ትላለህ እንደገና ደግሞ ቤተክርስቲያንም ሰጣው ሊሆን ብለህ ትችላለህና አራት ነጥብ ረገጥ አርገ ለአባቴ መጽሐፍ ቅዱስን እከሌን የሰጠው ብለህ የምታምንበትን አንድ ነገር፣ ቆይ ልደውለት፣ ደስ ይለኛል። ካን ስለሆኑ ቤተክርስቲያን ነው የሚሉት አዳመጣል። ለታይቆ ነው ማን የሰጠው? እየደወልኩ ነው አባ ጋር እየደወልኩ ነው ጤና ይስጥልኝ እንደምን አሉ አባ ሰላም ኖት ወይ ሁሉ ሰላም ነው። ናቸው እና መስማት ትችላለሁ። ድምፅ ብታሰማኝ ላውድ አድርገው እ እስኪው ልክ ነው። እንትን ፈልጌ ነው፣ እርሶ ለመጀመሪያ ጊዜ መጽሐፍ ቅዱስን ከየት ነው የወሰዱት? ማን የሰጡት ጓደኛው ገዝቶ ነው የሰጠት ለርሶ። አታሳሳቸው። አይደለም ሶፊ፣ አባን በትክክል ጠይቃቸው። በጌታ ቆይ አባ፣ አባቲ ሶፊ፣ ተጋርባ ነው ነው ጓደኛውት። በስንት ዓመተ ምህረት ነው እ በ1963 በኢትዮጵያ አቆጣጠር

አሜን። ይኸው ሰማህ አይደለ? በ1963 ዓመተ ምህረት ነው። እንግዲህ ምን ላድርግ? እሺ እንደውም እሳቸው ሁሉ በ1963 ዓመተ ምህረት ዓመተ ምህረቱን ሁሉ አይረሱም፣ ያውቃሉ እኮ። አባት ናቸው፣ ካህን ናቸው። በጣም የምወዳቸው የማከብራቸው አባቴ ናቸው እና ክህነት እንደዚሁ በቀላሉ የሚገኝ ስላልሆነ ል እንደ ፕሮቴስታንት ቤት ውስጥ ዛሬ ና መሆን እንደሚቻል አይደለም። በእኔታ ትምህርት ቤት ተምረ ድቁና ወስደ ብዙ ዋጋ ከፍለ ነው ትምህርትን የተማሩ ናቸው። አንዱ አንዱ ደግሞ ማንኛውም ክርክር ከጀመርን እናንተ ስለማንጨረስ ተደዋውለን እንጨርሳለን። እኔ ታሜ እጅን አንሳና አንድ ነገር ልበል። እጅን ብቻ አንሳልኝ እንደዚህ የእጅን ማንሳት ትርጓሜ የማያቅ ጴንጤ ሊያነሳ ይችላል። እኔ ግን እጅ ማንሳት ማለት ተማርኬ ያለው ተገዝቻለሁ ማለት ነው። ለአንዴና ለመጨረሻ ጊዜ ለቅድስት ሥላሴ ቤተክርስቲያን ገባ ሥላሴን ለማመን አንድ ጊዜ እጄን ዘርግቼ አንስቼ ለዚች ለቅድስ ንጽት ለሆነች ቤተክርስቲያን ተማርኬላታለሁ። ለሌላ እጄን ላነሳ አልችልም። ለምን ቢባል የቅድስ ሥላሴ ልጅ ሆኛለሁ። ስለዚህ እጅ ማንሳት ዝም ብሎ አይደለም። እጅ ማንሳት መማረክ፣ መገዛት ነው ነውና ለምገዛው አምላኬ ለአንዴና ለመጨረሻ ጊዜ እጄን አንስቼ ጨርሻለሁ። ዳድ እሺ፣ ሁለት እጄን አንሳይ እኮ አንድ እጄን ሁለት እጄን ሻርቦ እኮ ነው። ሁለትም ይሁን ሁለትም ይሁን እንደገና ደግሞ ጣትም ይሁን ብቻ እኔ ራስ ላይ መጽሐፍ ቅዱስ ላይ ለቤተ ክርስቲያን እጃችሁን አንሱ የሚል እስቲ ማስረጃ አለ? እህ እህ ለቤተ ክርስቲያን እጃችሁን አንሱ ለቤተ ክርስቲያን እጃችሁን አንሱ የሚል ማስረጃ አለ? እንዳጋጣሚ ሆኖ ዳድዬ የሌለውን የለም በማለት ስለምታወቅ አላነበብኩም። ድንገት ዘልየው ሊሆን ይችላል። ወይ አንተ አንብበው ሊሆን ነው። እኔ ግን መረዳት የሌለኝ ነው። በሚቀጥለው በሚቀጥለው ላይቭ ስንገባ አባቶችን ጠይቀና ደስ ይለኛል። በጣም ከኔ በተሻለ ሊቃውንቶች ስላሉ ጠይቄ ተረድቼ ጠይቃለሁ። እኔ ግን አንድ ጥያቄ ግን ልጠይቅህ። ቆይ ተረጋጋ። ነገር አይ መስቀል ለምን አወረቅ? ማተብን ለምን አወለክ? እኔ ሰሚ አዎ፣ ባለፈው ትልቅ ነበር። ሌላ ቀይራል። ሶስት ነበር ያሰርከው። እኔ ተመስገን ነኝ። ጌታ አይደለም ካረጋገጥክ በኋላ ቀይራታል። ትልቅ ነበር ያለ እንደ አሁን ዘልቀ ከገባ በኋላ ቀይረህ ነው እቺን ጠይቀልና ዳድዬ ከይቅርታ ጋር አንተ ደግሞ አባቶችን እንድጠይቅልኝ መፈልገው ቃል በቃል እቺ እጅህን አንሳና ጌታ ኢየሱስን ጌታ ኢየሱስን እንደግል እንደግል አዳኝ አዳኝ ጌታ ጌታ አርጌ አርጌ ከዚህ በኋላ ከዚህ በኋላ ተቀብያለሁ መጥለዋል። ቃል በቃል መጽሐፍ ቅዱስ ላይ የቱ ጋር እንዳለ እሱን ጠይቅልኝና ደግሞ እኔም ደግሞ በመድረስ እንደዚህ ላላ እሺ ቶ አልጠይቅም እኔ ትም አልሄድም። የዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ ሁለት እንዲላል ወደ ገዛ ወገኖች የገዛ ወገኖች አልተቀበሉትም፣ ለሚያምኑ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነሱም ከስጋ ወይም ከወንድ ፍቃድ አልተወለዱም ከእግዚአብሔር መንፈስ እንጂ ተብሎ ተጽፏል። ንደርስታንድ ገባህ?